የዘንድሮ የኢድ አል አድሃ በዓል መች ይውላል? ሳውዲ አረቢያ እንዳስታወቀች የሥነ ፈለክ ተመራማሪዎች ዛሬ ማክሰኞ አመሻሽ ላይ አዲስ ጨረቃ ይፈትሻሉ። ይህ ምልከታ የዘንድሮ የኢድ አል አድሃ በዓል የሚውሉበትን ቀን ለመውሰን ቁልፍ ነው። የኢድ አል አድሃ በዓል መች ይውላል? ዛሬ አመሻሽ ላይ አዲስ ጨረቃ መታየቱ ከተረጋገጠ የዘንድሮ ኢድ አል አድሃ በዓል ግንቦት 24 217 ዓ ም ጁማ ቀን ይከበራል። አዲስ ጨረቃ መታየቱ ካልተረጋገጠ በዓሉ በማግስቱ ማለትም ግንቦት 30 2017 ዓ ም ቅዳሜ ላይ ይውላል። በዛም የተነሳ ዛሬ ጨረቃ በመታየቷ የኢድ አል አድሃ በዓል ግንቦት 24 ቀን 2017 ዓ ም አርብ ቀን ወይም ጁማ ቀን ይከበራል። አጠቃላይ እንግዲህ በርካቶቹ መልካም ምኞታቸውን መልካም በዓል በማለትም እየገለጹ ይገኛሉ። የዘንድሮው ኢድ አል አድሃ በዓል በአርብ ላይ እንደዋለ የደረሱን መረጃዎች ያሳያሉ። ጨረቃዋ በመታየቷ ምክንያትም ነው አርብ ላይ የዋለው። አጠቃላይ ያን በማስመልከትም ነው ለእናንተ ይዘንላቸው መጣ ነው። መልካም በዓል ከወዲሁ ልናሳስብላችሁ እንወዳለን። ሚኪነኝ ከቤክታቡረን ፎይ ነ ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አገኙ። ሰላም ቆዩልኝ።